የሁለ ገብ ከያኔ ጌትነት እንየው የ68ኛ ዓመት የልደት በዓልና የ43 ዓመታት የሙያ አገልግሎት የምስጋና መርሃ ግብር በኢትዮጵያ ብሔራዊ ትያትር በደማቅ ሁኔታ በትላንትናው ዕለት ወዳጅ ዘመዶቹ እንዲሁም ታላላቅ የጥበብ ሰዎች በተገኙበት ተከብሯል። ተስፋ የጥበብ ኢንተርፕራይዝ ባዘጋጀውና በርካታ የጥበብ ቤተሰቦች በተገኙበት በዚህ ልዩ መርሃ ግብር ላይ ልዩ የሆነና ያልተጠበቀ ሰርፕራይዝም ተካሂዶ ነበር ተፈራ ወርቁ የተስፋ የጥበብ ኢንተርፕራይዝ ስራ አስኪያጅ ነው የዛሬው ፕሮግራም የአንበሳውን ድርሻ እርሱን የወሰደው አምና የተወዳጁን አርቲስት ኪሮስ ኃይለ ስላሴን ልደት በድምቀት እንዲከበር ያደረገ ሰው ነው በቀጣይ የጌትነት እንየውን ማክበር አለብኝ ብሎ ተናግሮም ነበር ልበ ቀናው ተፈራ ወርቁ እዚህ ሀገር በድምቀት መከበር ያለበት ትልቅ በዓል ነው ሰው ወዳድ ነው ለ25 ዓመታት በጥበቡ መንደር ስሙ በመልካምነት አለ የብዙ የተቸገሩ የጥበብ ሰዎች ደጋፊ ለብዙዎች ክብር የቆመ ለሰዎች ገንዘብ ለመክፈል ሲል ስራ የሚቀጥር መልካም ሰው ነው ልባቸው ከሚያስቀናኝ ጥቂት ሰዎች አንዱ ተፈራ ወርቁ ነው በተለይ መልካምነት እንደ ብርቅ በሚታይበት በዚሁ የጥበብ መንደር ተፈራ ወርቁ ራሱ መልካምነት ነው። የቢሮ ስራውን አቁሞ ሙሉ ጊዜውን ለጌትነት እንየው ሰጥቶ እንደ ሸማኔ ወዲያ ወዲ ሲል ሲወረወር የከረመው ተፈራ ወርቁ ነው። ተፈራ ሁሉን እንዳመሉ ይዞ ማስተባበር ይችልበታል። ዛሬ ለጌትነት በሆነው ሁሉ ለተደሰታችሁ ተፈራ ወርቁን አመስግኑት፣ የአንበሳው ድርሻ የእርሱ ነውና። ጋዜጠኛና ደራሲ ቴዎድሮስ ተክላይ ረጋይ ስለ ተፈራ ወርቁ ያስተላለፈው መልእክት ነው። የምትወዱትና የምታከብሩት ጌትነት እንየው አታን በጋራ እናመስግነው። ዛሬ እሱን ለማመስገን የተገኛችሁ ባለሙያዎች በሙሉ ፍቅራችሁን አሳይታችኋል። እስከ መጨረሻው እንድትቆዩ ጋብዛለሁ። ጌትሽ አሁንም እንኳን አደረሰላለሁ። አመሰግናለሁ። አበበ ባልቻ፣ ኪሮስ ኃይለ ስላሴ እንዲሁም ተስፋይ ሲማ ስለ ጌትነት እንየው ወዳጅነት፣ ቤተሰብነት መድረኩ ላይ ፍቅራቸውን ገልጸውለታል። ጌትነት እንየው ሙያው ላይ ካሳለፋቸው አርባ ሶስት አመታት ውስጥ ስድስት ወሩን ከኔ ጋር ነበር ከስድስት ወሮቹ ከስድስት ወራት ደግሞ አምስቱን ቀናት ጎን ለጎን ያለማቋረጥ አብረን ቁጭ ብለን ያሳልፍ ነው። ጌትነት ስም መላ በ971 ዓም ወደ ሚያዝያ አካባቢ ነው ያወቁት። ጌትነት ባለበትም በሌለበትም እምላት አንግጥማለች። እውነት ቤት ስትሰራ ውሸትም ካገዘች፣ ምስማር ካቀበለች፣ ጭቃ ካራገጠች ቤቱም አልተሰራ፣ እውነትም አልኖረች። እችግጥም የጌትነትን መላ ሕይወት የምትገልጽና የኖረባት ህይወት ነች። ከሀገር ውጭ የሚኖሩ የጌትነትና የወዳጆች መልእክታቸውን እነርሱም አስቀምጠውለታል። ሞደልም ገጣሚ፣ ተዋናይ፣ ጸሐፊ ተውኔት እንኳን ለልደት በዓል አደረሰ። እዚህ ከእሱ ጋ ተገታችሁ ደግሞ ልደት የምታከብሩ በሉ እግዚአብሔር ያክብራቸው። እንግዲህ ጌትዬ፣ እናንተ አዲስ አበባ ዩኒቨርስቲ ተመርቀህ ከመጣ ጀምሮ በዚህ በጥበብ ሕይወታችን ውስጥ ተጣምረን አብረን የምንኖር ሰዎች ነን። በዚህም ሳቢያ ደግሞ እንግዲህ

በተለይ የኤች የኤችአይቪ ኤድስ እዛን ዘመን ኢትዮጵያ ውስጥ እንዲተደፍር በማይነገርበት ዘመን ሲምፖዚየም፣ ሴሚናር፣ ሰላማዊ ሰልፍ፣ ቲያትር አዘጋጅተን ሳምንት ሙሉ ለህዝቡ ቅስቀሳ ስናደርግ ነበረ። ያችን መደኛ ቅጽበት ደርሰተን ደግሞ አስተርጉመን በአማርኛም በእንግሊዝኛ ሰራናት። ካሜሮን ለሁለተኛው ዓለም የኤች የኤችአይቪ ኤድስ ኮንፈረንስ ተሰብስበን ሄደን ሰራን። ስዊድን የምንለው ደቤ አቤ አንተ ጌትነት ዬ ፈቃድ ተክለ ማርያም እኔ ሆነን ነው የሄድነው። በቀድሞ ተሳትፎ ጊዜ ተፈሪ ነበር አብሮን ተክልየም ነበር፣ እና ከዛ ዛ ስዊድን ደግሞ ደርሰን መሰለን ማለት ነው። ለምሳሌን አሜሪካ ጓዝ ምናትያ ትራንሰራን ብለን በወቅቱ የብዙ የሙዚቃና የባህል ስራዎች ናቸው እንጂ ጥሩ የሚያደርጉት በኢትዮጵያ የተለመደ አልነበረም የትያትር ጉዞ በውጭ። እኛ ግን ደፍረን ከሱዳን ዶክተር ንጉሴ ነበር አምባሳደሩ፣ ከሱ ቪዛ አስፈቀደና እንዲያሰተናገን፣ ሰሜን አሜሪካ ነበር የአቤ በየታቱ በየመንገዱ ላይ እንደሚናገረው ሶስት አራት ስቴት በአውቶቡስ እያቆራረጥን ቀላል ዘማጆች የሆነ የትያትር የሚጀምረው ዘማጆች ነበር ሰሜን አሜሪካ ከዛ በኋላ ደግሞ አማቾችን የፈስ አዘጋጅ ተቦ ማብረህ የሰራ ነው እኛም ነበር

ጅትን ጌትሽ ሰርተ ተደብቀሃል። የአንተን ያንተን ስም ይዘ ባንኳኳው በር ሁሉ ከሰዎች የተሰጠ ምላሽ እጅግ በጣም ገነ። ስም ሲጠራ የማይደነግጥ የለም። አብሮን ለመሆን ፈቃደኛ ያልሆነ የገባንበት አንድም ቦታ የለም። ተከብረ ስላስከበርከን ጌተሽ እጅግ አድርገን እናመሰግናለን። ባዶዬን መጣው ስጋይና ነፍሴ ቤር በንያምፀው ድንገት ዚያን ችሎት ፊት በከፈቱት ሙግት የማውቀውን ሁሉ ቃሌን ለማሰማት እንዳቀርብ ታዘዤ በገብርኤል አንደበት አሻፈረኝ ብዬ ቀርቼ ሳለፉት! ቆጭ ብዬ ተቤቴ ሳላስበው ድንገት ሚካኤል የቤቴ ጣራውን ገንጥሎ ሳጥናኤል መስኮቴን አሽቀንጥሮ ጥሎ በሁለቱ ፈቃድ በሬ ተሰባብሮ በደመና እግረሙቅ እግሬ ተጠፍሮ በሰባት ዙር ጉም ሁለት እጄ ታስሮ በሰባተኛው ወር ሰባተኛው ሌሊት ሰባተኛው ሰማይ ሰባተኛው ችሎት እንደ ወንጀለኛ ቀረብኩኝ ጊዜ ርፊት ሚካኤል ቀኝ እጄ ሳትናኤል ግራውን ክንድና ክንዴ ላይ ጨምደው ይዘውኝ እዚያው ተችሎቱ ሰማይ ላይ ተክለውኝ እንደ ተማከሩ ሁለቱም ባንድ ቃል እግዚአብሔር ይመስገን ይኸውና ቀርቧል አሉና፣ ለእግዚአብሔር ወደ እኔ ጠቁመው በማላውቀው ቋንቋ እርስ በርሳቸው አውርተው ሚካኤል ወደ ቀኝ ያኛው ወደ ግራው እኩል ሰባት ሰባት እርምጃ ተራምደው ቆሙ በተጠንቀቅ ፊት ለፊት ተፋጠሩ። እግዚአብሔር በመንበሩ እንደተደመመ ትግስቱን እያጣ ቁጣው እየጋመ ለሰባት ዓመታት ከሰባት ደቂቃ አስተዋለኝና ከጎን ያሉትን ታውቃቸዋለህ ወይ አለኝ። በእግዚአብኛ የቶቹ ጌታ አልኩት በአማርኛ። ወዲያው በግራዬ ዞር ብመለከት ስጋዬ ከጎኔ ተከትሎ አየሁት። ደንግጬ በሆኔ በስማ እንድንፈልግ

መሃል እኔ የሆነን ሰባተኛው ሰማይ ሰባተኛው ችሎት የቀረብንበትን ገብሬን እንዲያስረዳ ጉዳዩን በዝርዝር በችሎቱ ዳኛ ታዘዘብን ሲያል ከተቀመጠበት ገብሬ ተነሳና ከሰማይ የሚበልጥ ሰማያዊ መዝገብ ገንበት አደረግና አንገቱን አቅንቶ ችሎቱን ቀኝና ያንን የሰማይ ሞሴ እያገላበጠ ጉዳዩን በዝርዝር ብራቱ አብራርቶ ገለጠ። ሥጋና ነፍሴ የተቆጡበትን እግዚአብሔር ችሎት ፊት የቀረብንበትን እኔ መሀል ሆኜ የበደልኳቸውን ሰባት በጋና ሰባት ሙሉ ክረምት ሰባተኛው ሰማይ ሰባተኛ ችሎት አቀረበ ገብሬል ዝርዝር ራፖርት። የገብሬል ራፖርት እንደተፈጸመ እግዚአብሔር ባንክሮ እንደተደመመ ራሱን አቅነቆ ነቆ እየተገረማ እየተገረመ በላ የምትለው ልስማ ነገረኛ ታምናለህ አታምን አደግ በአማርኛም ምኑነ ውዴታይ አቦጥ በእግዜርኛ እግዜረ ከያልሆትከት ብሎ ስቦ በትሩን አርጎ አኑሮ ካባውን አውልቆ ዘው አስቀምጦ ተገርሞ ተደንቆ ምኔንም ኔ ምኔንም አየና ይንከተከት ጀመር። ተደሞ እንደገናው ሰባት በጋና ሰባት ሙሉ ክረምት ሲነበር የኖረው ወንጀሌ ባይገባኝ እግዚአብሔርን አሳቀው። ችሎት የታደመው ሁሉም አብሮ ሳቀ። ሚካኤል ደስ አለው፣ ገብርኤል ፈነደቀ፣ ሳጥናኤል ዘለለ፣ በዚህ ሁሉ በረቀ። ስጋ ነፍሴና እኔ ብቻ ግራ ገብቶን ፍርዱን እስክንሰማ እስክናውቀው ጓጉተን አንድ ጊዜ እርስ በርስ አንድ ጊዜ ገብርኤልን አንዴ ቤልዜቡልን አንዴ ሚካኤልን አንድ ጊዜ ወለዜር አንዴ ሳጥናኤልን በሳቃቸው መሀል ስናይ ተደናግጠን ሰባት ጊዜ ሰባ ዓመታት ቆይተን በሰባተኛው ሳቃቸው ሁሉ አልቆ በሳቅ የወረደውንባቸው ደርቆ ሰባተኛው ችሎት ጸጥ አለ አንዳፍታ ሥጋዬ ውስጥ ያለው ልቤ ልቡ መታ። ነፍሴ ተደበቀች፣ ነፍሴ ውስጥ ገብታ እኔ ውስጥ ዝም አለ። የውስጥ ይዝመታል እግዚአብሔር እንደገና ካባውን እግዚአብሔር እንደገና ደረበ ካባውን፣ ጨበጠ በትሩን፣ አጠለቀ ዘውዱ። አንዴ ሚካኤልን፣ አንዴ ሳጥናኤልን ግራቀኛየና ምን እንደው ፍርዳቸው ሀሳብ እንዲሰጡ በእጁ ጋበዛቸው። ሳጥናኤል ሀሳቡ ይፎክረው ጀመር። ስጋው በዱባል በእውነት ፍጡር ምንም የማያውቀው የዋህ ሥጋውን ለሰው ሰብቻ ወይላይ ቀቅ ማድረሱም አንገላታልና፣ ይህን ውብዝ ሥጋ ይህን ውን ገላውን እግዚአብሔር በጠበ ነፍስና ሥጋውን በውስጡ አዋህደ ሰብታኛውኑ ጊዜው ሄድና ላሳየው ሲሆንን አለና ፎክሮ እንደተገለለ፣ ሚካኤል በተራው ሀሳቡን ቀጠለ። ነፍሱ በምድር ላይ በእውነት ተጨንቃለች። ከዚህ ስጋ ጋር መኖር አልፈልግም ልቀቀኝ ብላለች። ግን በግብዝነት ለማይጠቅመው ነገር ለስጋ እያለላ ቢበድላት መጣች ይኸው አቤት ብላ የምድሩ ስቃያዋ መከራ ፍዳዋ ያበቃታልና ነፍሱን ከስጋዋ

ሥጋ የነዝበሆን ነፍሴን ገነት ትቼ ዘላለም እንድኖር እዚህን ፈቅዶልኝ አለ ሥጋ ለነፍስ እንድኖር ፈቅዶልኝ። ባዶህን ሂድ ብሎኝ ባዶህን መጣሁ ዛሬ ባዶን አየ እናመሰግናለን። በዕለቱ ትልቅ ሰርፕራይዝም በሀበሻ ቢራ፣ በአቢሲኒያ ባንክ እንዲሁም በታላቁ ብሔራዊ ትያትር ተበርክቶለታል። አቢሲኒያ ባንክ ለከያኒ ጌትነት እንየው አምስት ሚሊዮን ብር ስጦታን አበርክቶለታል። በተጨማሪም ሀበሻ ቢራ አክሲዮን ማህበር የ2025 አዲስ ቢዋይዲ መኪና በስጦታ አበርክቶለታል። ለ43 ዓመታት ያገለገለው ጌትነት እንየው የኢትዮጵያ ብሔራዊ ቲያትር ካባን አልብሶታል። አቢሲኒያ ባንክ በቅርቡ ባህር ዳር በሚከፍተው ቅርንጫፍ ላይ ባንኩ በጌትነት እንየው ስም መሰየሙንም ይፋ አድርጎለታል። በዚህ ታላቅ መርሃ ግብር ላይ የከያኔውን ሕይወት የሚያስታውሱ ዝግጅቶችና ምስክርነቶችም ቀርበዋል። በትላንትናው ዕለት የጌትነት እንየውን የስራ ህይወት የሚያሳይም ቲያትር ተዘጋጅቶለትም ነበረ።